እጅግ ልብን የሚሰብር አሳዛኝ ዜና በአዲስ አበባ ሀገር ስብከት መሃል ከተማ ላይ ቅድስት ቤተ ክርስቲያን በእሳት አደጋ ከጽላቱ በቀር ሙሉ በሙሉ እንደወደመች ከማታ ጀምሮ እየሰማን እንገኛለን። የኦርቶዶክሳዊት ቤተ ክርስቲያን መከራና ፈተና መልኩንና ዓይነቱን እየቀያየረ በመጣበት በዚህ ዘመን ላይ በአርሲ ያሉ ኦርቶዶክሳውያን ክርስቲያኖች እየደረሰባቸው ያለው ግድያና ጥቃትን ሰምተን ከሐዘናችን ሳንወጣ እምባችንም ደግሞ ከፊታችን ላይ ሳይታበስ ዛሬ ደግሞ በሌላኛው መልክና መከራ ቤተ ክርስቲያን እየተፈተነች ትገኛለች። ሁሉም ዝምታን መርጦ በአስረሽ ምችው ቤተ ክርስቲያንን ረስቶ በዓለማዊ ሕይወት የተዘፈቅን ክርስቲያኖች በበዛንበት በዚህ ሰዓት ላይ ዛሬ በመሃል አገር የምንሰማው ነገር ወይራ ሰፈር ተብሎ በሚጠራው ኮልፌ ቀራኒዮ ክፍለ ከተማ በሚገኘው የሰማዕቷ ቅድስት አርሴማ ቤተ ክርስቲያን ከትናንት ምሽት ጀምሮ እጅግ ከባድ በሆነ የእሳት አደጋ ቤተ ክርስቲያኑ እንደተቃጠለና እንደወደመ ከስፍራው የሚወጡ መረጃዎች እያመለክታሉ። አዳራቸውን ለቤተ ክርስቲያን አገልግሎት ወደ ስፍራው ያቀኑ ካህናት ሌሊት ለመሐሌት፣ ለሰዓታት፣ ለቅዳሴ በተጓዙበት ሰዓት ላይ ቤተ ክርስቲያኑ እንደ ጧፍ ነዶ እንደ እጣን ከስሎ ነበር እያገኙት ይህን የምንመለከተውና የምናየው በዘመነ ሰማዕታት ወይም ደግሞ እነ ዲዮቅልጥያኖስ ባሉበት ዘመን ሳይሆን በሃያ አንደኛው መቶ ክፍለ ዘመን ሀገረ እግዚአብሔር ተብላ በምትጠራው በኢትዮጵያ ውስጥ ነው። መከራችን፣ ፈተናችን በብዙ መልኩ እየተቀያየረ መጥቷል። አሁንም መጽሐፉም ቄሱም ዝም እንደሚባለው ከፓትሪያርኩ እስከ ሲኖዶስ ከሲኖዶስ እስከ ጠቅላይ ቤተ ክህነት ከዚያም በታች ደግሞ በተዋረድ እስከ ምዕምናን ድረስ ጉዳዩን በሰማም ባልሰማም በዝም ታ ሁላችን እያየን እየተመለከትን በመጓዝ በመንጎድ ላይ እንገኛለን። አሁንም መከራውና ፈተናው እንደቀጠለ ቤተ ክርስቲያናችንም ሕልውናዋ ጥያቄ ምልክት ውስጥ በገባበት በዚህ ሰዓት ላይ ኦርቶዶክሳዊት ቤተ ክርስቲያንን ለቀጣይ ትውልድ የማሻገርን ተልእኮ ለመወጣት ከትናንት እያልተማርን ዛሬን ደግሞ በወጉና በቅጦ እያልኖርን ሆንን በሐዘን በለቅሶና በእንጉርጉሮ ብቻ እየተጓዝን እንገኛለን። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን ደግሞ በአዲስ አበባ ስለተቃጠለውና ስለወደመው ቤተ ክርስቲያን፣ ከዚያ ማዶ በኦሮሚያ ክልል በአርሲ ግድያውና ማሳደዱ፣ እገታውና አፈናው ስላልቆመበት ጉዳይ እንነጋገራለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የዶል ምልክቷን በመጫን ላይክና ሼር በማድረግ ቤተሰብ ወዳጅ እንድትሆኑ የመጋብዛችሁ ሙልጌታ ስዩም ነኝ በመሀል ፒያሳ ቤት እንዲኖሩ ታስበው ውድ ሆኖ ወይም የሚፈልጉትን የማማዋላ ሆኖ ትተውታል እንግዲያውስ ሜሪት ፕሮፐርቲስ ዲዚዮ አሁን ነው ይለውታል ከአራዳ ፓርክ ፊት ለፊት ወይም ከወዳጅነት ፓርክ አጠገብ በሚገኘው ሳይጣችንና እና በ30 ወራት ተገንብተው የሚረከቡ ቤቶቻችን ባለአንድ መኝታ አፓርትመንቶችን በአጭር ጊዜ ሸጠን ያጠናቀቅን ሲሆን አሁን ላይም 64 የባንክ ብድር አመቻችተን ባለ ሁለት መኝታ ሰማንያ ካሬ ከ720 ብር ቅድመ ክፍያ ጀምሮ ባለ 3 መኝታ መቶ 30 ካሬ በ1.1 ሚሊዮን ብር ቅድመ ክፍያ እንዲሁም 70% ለሚከፍሉ ደንበኞቻችን በካሬ 63000 ብር እየሸጠን እንተኛለን። ይህንን ቪዲዮ አይቶ ለሚመጡ 15 የቤት ገዢዎችም ለ30 ልዩ ቅናሽ ያዘጋጀን ሲሆን ፈጥነው በ0980551587 በመደወል የእድሉ ተጠቃሚ የሆኑ ሜሪት ፕሮፐርቲስ። በኢትዮጵያ ዋና ከተማ አዲስ አበባ ወይራ ሰፈር ተብሎ በሚጠራው የቅድስት አርሴማ ቤተ ክርስቲያን እየሰማን ያለነው ነገር እጅግ በጣም አስደንጋጭ ነገር እያደመጥን እንገኛለን። ቤተ ክርስቲያናችን ከመጣባት ዘርፈ ብዙ ችግርና መከራ አሁንም በሰማይም በምድር ያለው መከራዋ እንደቀጠለ ይገኛል። እንዲህ ባለ አጣብቂኝና የፈተና ጊዜ እየተጓዘች የምትገኘው ቤተ ክርስቲያናችን ከቤተ ክርስቲያን አባቶች እስከ ምእምናን ድረስ ሁሉም ባልሰማ ባላየ ጉዳዩን እየተመለከተው ይገኛል። ቅዱስ ሲኖዶስም በሚሰበሰብበት ጉባኤ ስለ ኮሪደር ልማት አዲስ አበባን እንዲጎበኝ ከጠቅላይ ስራ አስኪያጁ መመሪያና ጥያቄ ከማቅረብ በቀር የቤተ ክርስቲያንን ችግር የሚፈታ የኦርቶዶክሳውያንን ጥያቄና መከራቸውን የሚያደምጥ ከሊቀ ጳጳስ እስከ ፓትርያርኩ ድረስ ሁሉ ሁሉም በዝምታ እየተጓዙ ይገኛል። ባርሲ ያለውን የኦርቶዶክሳውያን ክርስቲያኖችን ጥቃትና ግድያን ማሳደድና ማፈናቀልን እየሰማን እያለማመዱን ከርመው ከዚህ ሀዘንና ድባብ ሳንወጣ ከትናንት ምሽት እስከ ዛሬ ሌሊት ድረስ እየሰማ ነው። በአዲስ አበባ የሰማዕቷ ቅድስት አርሴማ ቤተ ክርስቲያን ቃጠሎና በእሳት መውደም ደግሞ አሁንም መከራችን ማብቂያው የሀዘናችን ፍፃሜው የት ጋር ሊቆም እንደሚችል ሁሉም በግርምትና በእምባ ቀኑን እየጠበቀ ይገኛል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተ ክርስቲያን የሚገኝ ሲሆን ህዳር 13 ለ14 አጥቢያ ከሌሊቱ 8 ሰዓት በተነሳ የእሳት አደጋ ይህ ቤተ ክርስቲያን ሙሉ በሙሉ በእሳት ሊወድ ችሏል የቅድስት አርሴማ ቤተ ክርስቲያን ከታቦቱ በስተቀር ሌሎች ነዋያ ቅድሳት ሙሉ በሙሉ በእሳት አደጋው መውደማቸውን እሳቱ ሊነሳ የቻለውም ደግሞ ከኤሌክትሪክ ጋር በተያያዘ መሆኑን የቤተ ክርስቲያኑ አስተዳዳሪ ሊቀ ኅሩያን ስብሃት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን እንደገለጹ ተሰምቷል። ብፁ አቡነ ህርያቁስ የአዲስ አበባ ሀገረ ስብከትና የሀዲያና ስልጤ አጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤጲፋኒዎስ የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ በስፍራው ተገኝተው ህዝቡን አጽናንተው የቤተ ክርስቲያኑን ቃጠሎና ውድመትም በአካል ተገኝተው ተመልክተዋል። ብፁዕ አቡነ ሕርያቆስ በቤተክርስቲያኑ መቃጠል ምክንያት በሐዘን ላይ ለሚገኙት ኦርቶዶክሳውያን ክርስቲያኖች ለሚያለቅሱት፣ ለሚያነቡት ምእምናን በስፍራው ተገኝተው አጽናንተው ባስተላለፉት መልእክት ደግሞ አንዳንድ ጊዜ የሚመጡ ነ ነገሮች በረከትን ይዘው ይመጣሉ ፈተና ሲኖር መከራ ሲኖር ችግር ሲመጣ ነገሮች ባልተጠበቀ መልኩ ምስቅልቅላቸው ሲወጣ ሌላ በረከት ይዞ ይመጣል አንዳንድ ጊዜ ፈተና ሲመጣ ጸልየን ነበር እግዚአብሔርን ለምን አልሰማንም እያልን የምንወቅሰው እኛስ እግዚአብሔርን እየሰማን ነው ወይ የእግዚአብሔርን ሐሳብ የቃሉን ወንጌልስ እያደንመጥ ነው ወይ የሚሉት ብፁዕ አቡነ ሕርያቆስ ይህ ቤተ መቅደስ የተቃጠለበት ዋነኛው ምክንያት ሌላ የተሻለ ቤተ መቅደስ እንዲሰራ እግዚአብሔር አስቦስ እንደሆነ። አሁን የተቃጠለው ቤተ ክርስቲያን በቆርቆሮ እየተሰራ ነበር። እግዚአብሔር የሚመለክበት ቅዱስ ሥጋው ክቡር ደሞ የሚፈተትበት በሰማዕቷ ቅድስት አርሴማ ስም የታነጸው ደረጃውን ባልጠበቀ ሁኔታ ነበር። ስለዚህ እግዚአብሔር ምናልባት ይህንም ቤተ ክርስቲያን በአዲስ ህንፃ ቤተ ክርስቲያን ክርስቲያን እንዲታነጽ እና እንዲገነባ ፈቅዶስ እንደሆነ ማን ያውቃል ብለዋል ብፁዕ አቡነ ሕርያቆስ። በሌላ መልኩ ቤተ መቅደስ የሚቃጠለው ደግሞ የኛ ኃጢአት የኛ በደል እግዚአብሔር አንሰማ ስንል በበደላችንና በጥፋታችን የመጣና የተከሰተስ እንደሆነ ያሉት ብፁዕነታቸው፣ ዛሬም እግዚአብሔርን ማረን ይቅር በለን አምላኮይ ራራልን ልንለው ይገባል። ሕንፃ አሰሪ ኮሚቴው እና የደብሩ አስተዳደር በሚያወጡት ፕሮግራምና መመሪያ መሰረት ሁላችሁም በመረባረብ የዚህ በረከት ተሳታፊና የዚህ ታሪካዊ ስራ ባለቤት ልትሆኑ ይገባል ሲሉ አባታዊ መልእክታቸውን ብፁዕ አቡነ ሕርያቆስ አስተላልፈዋል። በዚሁ ስነ ስርዓት ላይ የተገኙት ሌላው ብፁዕ አቡነ ኤጲፋኒዎስ ደግሞ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ እንደተናገሩት ሁላችንም ዛሬ የተሰባሰብነው እስከዛሬ አገልግሎት ሲሰጥ የነበረው የሕንጻ ቤተ ክርስቲያን በእሳት ስለተቃጠለ ነው። ባይሆን መልካም ነበር፤ ከሆነ ደግሞ የተሻለ ቤተ ክርስቲያን እንድንሰራ እግዚአብሔር ስለፈቀደ እንደሆነ ሁላችን ማመን ይገባናል። በየዘመናቱ ቤተ ክርስቲያን በሰው ሰራሽ ነገር አሊያም በክፉ ሰዎች ልትጎዳ፣ የእሳት አደጋ ቃጥሎ ሊያጋጥማት ይችላል። ትናንትና ስንገለግልበት የነበረችው ቅድስት አርሴማ ቤተ ዛሬ በእሳት ተቃጥለ የሚል ዜና ስንሰማ እጅግ ልባችን ተሰብሯል፣ አዝነናል። ግን ደግሞ በዚያ ውስጥ ደግሞ የእግዚአብሔር ዓላማ አለው ብለን ማሰብ ይገባናል ብለው በአካባቢው ያሉ ኦርቶዶክሳውያንን አጽናንተዋል። አሁን በሆነው ነገር ልባችን መሰበር የለበትም፣ እግዚአብሔር እኛን ሊያነሳሳን ሊሆን ይችላል ያሉት ብፁዕነታቸው አክለው ስሜታችንን መለስ አድርገን ከምንም በላይ ይህን የተቃጠለ ቤተ ክርስቲያን በአዲስ መልክ እንድንሰራ እግዚአብሔር ፈቅዶ ሊሆን ስለሚችል ሁላችንም ክንዳችንን አበርትተን ልዩ ድንቅ የሆነ ሕንፃ ቤተ ክርስቲያን በዘመናዊ መልኩ ሰርተን ዛሬ አዝነን ተሰብስበናል፣ ነገ ደግሞ በደስታ ተሰብስበን ቤተ ክርስቲያኑ ተሰርቶ ቅዳሴና ቡራኬ ቤቱ ተከብሮ አብረን እንደምንዘምር ተስፋ እናደርጋለን በማለት አባታዊ መልእክታቸውን አስተላልፈዋል። የቅድስት አርሴማ ቤተክርስቲያን ቃጠሎ መላው ህዝበ ክርስቲያንን እያሳዘነ ጉዳይ ሲሆን በስፍራውም ለተሰበሰበው ህዝበ ክርስቲያን ብጹሃን አባቶች አጽናንተዋል። በስፍራውም በርካታ ምዕመናን፣ የጸጥታ አካላት፣ የመንበረ ፓትሪያርክና የአዲስ አበባ ሀገር ስብከት የክፍለ ከተማ ስራ ኃላፊዎች ተገኝተዋል። በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃንና ተዋሕዶ ሚዲያ ማዕከል ዘግበውታል። በሌላ ደግሞ እጅግ ልብን የሚሰብር ዜና በኦሮሚያ ክልል አርሲ ሀገረ ስብከት እየሰማን እንገኛለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር የሆኑና ስሜ ቢጠቀስ ለደህንነቴ ያሰጋኛል ያሉ አመራር እኛ ጋር የምስራች ወይም ደግሞ ልብን ደስ የሚያሰኝ ወሬ የሚሰማበት አካባቢ አልሆንም። ሸርካ ወረዳ ላይ ትናንት ሌሊት ለዛሬ አጥቢያ ሦስት ሰዎች ተገድለዋል። አራት ሰዎች ደግሞ ታግተው ታፍነው ተወስደዋል ብለዋል። ግድያው የተፈጸመው በአርሲ ሆንቆሎ ዋቤ ወረዳ ድንበር በሆነው በሸርካ ወረዳ ልዩ ቦታው ሚታና ቀበሌ ገበሬ ማህበር መሆኑንም ለቲክፋህ ኢትዮጵያ ተናግረዋል። እየተፈጠረ ያለው ነገር የሚያሳዝን ነው በማለት በግድያው ጥልቅ ሐዘን እንደተሰማቸው የገለጹት የሀገር ስብከቱ አካል ጉዳዩን ለጠቅላይ ቤተ ክህነት ከማሳወቅ ውጭ ምንም ማድረግ እንዳልተቻለም አስረድተዋል።

እኛ ለጠቅላይ ቤተ ክህነት በደብዳቤ ማሳወቅ ነው ስራችን። ተጠሪነታችንም ለጠቅላይ ቤተ ክህነት በመሆኑ ያለውን ጉዳይ በሪፖርትም በደብዳቤም ለብፁ አቡነ ሳዊሮስ እናሳውቃለን፣ እንነግራለን ከዚህ በላይ ምንም ማድረግ አንችልም፣ ሲሉ ሀዘናቸውን በቁጭትና በጸጸት ገልጠዋል። በአጠቃላይ በ2018 ዓ ም ብቻ በአርሲ ዞን ስንት ምዕመናን ተገደሉ ስንትስ ታገቱ ተብሎ ከቲክፋ ኢትዮጵያ ለቀረበላቸው ጥያቄም አሁን እኮ ወደ አርባ እየተጠጋን ነው። በሟቾች ብቻ ከባድ ነው ያለው ነገር፣ እጅግ ልብን ይሰብራል። ከዚህ በኋላ ሕይወትና ክርስትና በአርሲ ሀገረ ስብከት ማስቀጠል ፈታኝ እየሆነ ያለበት ጊዜ ላይ እንገኛለን ብለዋል። ቲክፋህ ኢትዮጵያ ወደ ዞኑ የጸጥታ አካላት ያደረገው ሙከራ ባይሳካም አዲሱ የሽርካ ወረዳ የግድያና እገታ ጥቃት ተሰምቶት እንደሆነና በዞኑ እየተፈጸሙ ስላሉት ተከታታይ ጥቃቶች እንዲቆም ምን እየሰራች እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት ማብራሪያን ጠይቃለች። ቲክፋህ ኢትዮጵያ ቤተ ክርስቲያኗ ለቲክፋህ ኢትዮጵያ ምን መለሰች? የሚለውን ጉዳይ ስንመለከት በቤተ ክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ የሆኑት መጋቤ ሰላም ሰለሞን ቶልቻ የትናንቱን አዲሱን የሽርካ ወረዳ ጥቃትን መድረሱን እንደሰሙና እንዳጣሩም ገልጸው ነገሩና ወሬው ትክክል ነው፣ ሶስት ሰዎች እንደተገደሉ፣ ሶስት ወይም አራት ሰዎች ደግሞ ቁጥራቸው በውል ያልታወቁ እንደታገቱና እንደታፈኑ መረጃው ደርሶኛል ብለዋል። ተጨማሪ ዝርዝር መረጃ እየተሰባሰበ መሆኑን የተናገሩት መጋቢ ሰላም ሰለሞን ቶልቻ ግድያው አልቆመም፣ እንደቀጠለ ነው። ሊቆምም አልቻለም። ይህን ማስቆም የሚችል የህግ አካልም በአካባቢው ማግኘትም አልቻልንም ብለዋል። ታዲያ ጥቃቱን ለማስቆም በቤተ ክርስቲያኗ በኩል ምን እየተሰራ ነው ሲል ቲግፋህ ላቀረበው ጥያቄ ባለፈው የቀረበልንን ሪፖርት ማጣራት አድርገናል ከቦታው ባለን መዋቅር ቋሚ ሲኖዶስ በጉዳዩ ተወያይቶ መግለጫም አውጥቷል በመግለጫውም ለሚመለከተው እንዲደርስ ተደርጓል ጉዳዩን ምላሽና መልስ እየተጠበቀበትም ነው ብሏል ከዚያ በኋላ ቋሚ ሲኖዶስ ልዑካንን ልኳል። ልኡካኑም ያመጡትም ሪፖርት ቀርቧል። በቀጣይ ቅዱስ ሲኖዶስ የሚሰጠውን ውሳኔ በመጠበቅ ነው ያለብን። ያለፈው ጥቃት ውሳኔ ሳያገኝ ግድያው በየጊዜው እየቀጠለ አሁንም ይህንን የአሳዛኝ ዜና እየሰማን ነው ሲሉም ገልጸዋል። በአርሲ ዞን ባለፉት ሶስት ዓመታት በታጣቂዎች በተከታታይ እየተፈጸመ ያለውን ጥቃት የሚያስቆም ባለ መገኘቱ በ2018 ዓመተ ምህረት ግድያና እገታው ቀጥሏል። አዲስ ግድያና እገታ በተፈጸመበት ሽርካ ወረዳ ብቻ እንኳን ባለፉት ዓመታት ከ120 በላይ ምዕመናን መገደላቸውን ቲክቫህ ኢትዮጵያ የደረሰው መረጃ ያመለክታል በማለት ይህን ዜና በፊቱ ገጹ ላይ አውጥቶት ይገኛል። ውድ የንጋት ኮከብ ሚዲያ ቤተሰቦች፣ እንግዲህ በነዚህ ጥቂት ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከውጭም ከውስጥም እየመጣባት ያለው መከራና ፈተና እንደቀጠለ መልኩንና ባህሪውን እየቀያየረ በቀጠለበት በዚህ ሰዓት ከፓትርያርኩ እስከ ቋሚ ሲኖዶስ ከቋሚ ሲኖዶስ እስከ ቅዱስ ሲኖዶስ አጠቃላይ የጠቅላይ ቤተክህነት ዋና ስራ አስኪያጅ እስከሆኑት እስከ አቡነ ሳዊሮስ ድረስ ጉዳዩን በዝምታ እያ ዩትና እየተመለከቱት ይገኛል። አሁንም ቤተ ክርስቲያን በመከራ ላይ ትገኛለች። ቀጣይም የታሰብላት የታቀድላት አደጋንና መከራን ጊዜውን እየጠበቀን ሀዘናችንን እንጉርጉሯችንን ከመግለጽ ውጭ ቤተ ክርስቲያናችን በዚህ ጉዳይ ላይ ጠንካራ ውሳኔንና ሕዝባዊ ንቅናቄን ማድረግ አለመቻሏ አሁንም የቤተ ክርስቲያን መከራና ፈተና ለቀጣዩ ትውልድ መሻገሩና ሕልውናውም አደጋ ውስጥ እየገባ የመጣበት ሰዓት ላይ እንገኛለን ለዛሬ ያቀረብኩላችሁና ያሰባሰብኩላችሁ መረጃዎች እነዚህን ይመስላሉ በቀጣይ ጊዜ በአዲስ መረጃ ወደ እናንተ እስክመጣ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ